ህይወት ይቀጥላል። እንደምታዩት ብሩክ እንግዲህ ከአዲስ ሰው ጋር አዲስ ህይወት ለመጀመር እንግዲህ በአዲስ ፈገግታ በአዲስ መንፈፍ መንፈስ እንግዲህ ደስ በሚል ሁኔታ እንዲመጧል ማለት ነው። ያው ሀይሚ ተይተይተይ ብትባልም ያው ልሰማ አልቻለችም። በጣም ኦቨር ነበር አክት ስታደርግ የነበረው። ያው የውስጧን ማንም አያውቅም። ሁላችንም ያው ብዙ ነገሮች ብንረዳትም ብናስተውልም፣ ግን ደግሞ የእሷ የበዛ ነው። ብሩክ በጣም እየለመናት ነበረ ብቻ ግን የሁለታቸው ነገር በጣም አሳሳቢ ደረጃ ላይ ደርሷልና ብሩክም ደግሞ አሳይሻለሁ ነው ያላት ና ትናንትና አንድ የተናገረችው ቃል ነበረ። እሱ ንቆ ትቶ ነበር ወይም ደግሞ ችድር ምን ሆና ነው? እስኪ ጊዜ ይፍተው ሁሉን ነገር ብሎ ትቶ ነበር። ግን በቃ አንተ የለመድከው ነገር ነው እያለችው ነበረ። ይሄ ማለት ከዚህ በፊትም በቃ ሌላ ሰው ጋር ያልሆነ ነገር እንደሚያደርግ ምናምን አይነት ነገር ነው አክት ስታደርግ የነበረው ወይም ደግሞ ስትናገረው የነበረው ና ነው። እንዴ ከዚህ በፊት እንደዚህም አድርጌ አውቃለሁ። ቆይ አሳይሻለሁ። በቃ እንደውም አንቺ ያልሽኝን በቃ በተግባር አድርጌ አሳይሻለሁ ነው እያላት የነበረው። እና ብሩክ እንደምታዩት በአዲስ ነገር ከአዲስ ሰው ጋር መጥጧል። እውነት ነው፣ ብሩክ ቢሄድ ሌላ ሴት እንደማያጣ ነግሬያችሁ ነበር። አስር ሴት፣ ሀያ ሴት፣ ሰላሳ አንድ ሺ ሴቶችን ማሰለፍ ማምጣት ይችላል። ቆንጆ ነው፣ ምንም የሚወጣለት ነገር የለም። ና ጥሩ ልብ አለው፣ ጥሩ አስተሳሰብ፣ ቀና ልብ አለው። ና ይችላል፣ ማግኘት ይችላል። ሀይሜን ብትሆን አርባ ሀምሳ መቶ አንድ ሺ ወንዶችን ማሰለፍ ማምጣት ትችላለች፣ ግን ሀይሜ ብሩክን ልታገኙ አትችልም። ወይም ደግሞ እንደ ብሩክ ብሩክን የመሰለ ሰው ወይ ደግሞ ራሱ ብሩክን ልታገኙ አትችልም። ብሩክና ሀይሚ ከተለያዩ ሀይሚ ብሩክም ደግሞ ሀይምን ለሀይሚን የሚመስሉ ሴቶች ሊኖሩ ይችላሉ፣ ግን እሷን እሷን ሊያገኛት አይችልም። ይሄ ነው ልዩነቱና እንዳላችሁት ይኸው በልህ ነው እየተጋቡ ያሉትና እንደሚዋደዱ እንደሚፋቀሩ አይተናል ሰምተናል ትናንት በተሰራው ቪዲዮ በተለይ ብዙዎቻችን በደንብ ያየነው ያወቅነው ነገር ነውና እኔ ልናገር የምችለው ነገር ብሩክን አሁን ጎበዝ በቃ ከሌላ ሴት ጋር አሁን ጎበዝ ቆንጆ ነህ ምናምን እንደዚህ ይትሉት አላችሁ። ሀይም የራሷ ጉዳይ ምትሉ ሰዎች አላችሁ። ሀይምም ደግሞ ሌላ ሰው ጋር ስትሄድ ጎበዝ በቃ የራሱ ጉዳይ እሷ አያስፈልግሽም፣ አይሆንሽም ፎቶ እንድ መዘቅዘቅ ምናምን ነገር አለና ያ ነገር ያው ለሁለታቸውም የሚጠቅም ነገር አይደለም። እኔ እንደኔ ብሩክም ዛሬ ተሳስተል ጥፋት አጥፍታለሁ ብዬ የማስበው ለምን? ጥፋት በጥፋት አይታረምም። ባጭሩ እሷ እንደዚህ ከሌላ ወንድ ጋር መጣስ ቀንታኛለች፣ አናዳኛለች፣ አበሳጭታኛለች፣ ወይም ደግሞ ምርጫዋ ሌላ ሰው ስለሆነ የኔም ሌላ ሰው ማምጣት እችላለሁ፣ ከሌላ ሰው ጋር መሆን እችላለሁ ብለ ይህን ነገር ማድረግ ከሷ ምንም በምንም አልተሻልክም። አሁን አንተ ከሷ ነበር መሻል ነበረብህ። እንደውም ፍቅርን ገልጸላት። ባጭሩ ማጣት ማትፈልግ ከሆነ ጥሩ ጊዜያትን አሳልፋችኋል። ከዚህ በፊትምና ና ከዚህ በኋላም ጥሩ ጊዜያቶችን አሳልፋችሁ ጥሩ ደረጃ ላይ መድረስ ሲገባችሁ እንግዲህ አንተም ሌላ ሴት ይዛ እየመጣ ነው ነገሩ ይቀጥላል። ሀይሚም ደግሞ ነገ ሌላውን ይዛ ትመጣለች ና እኛ በእናንተ ጉዳይ ላይ ደክሞናል። እውነት ለመናገር እኔ ደክሞኛል። በሀይሚና በብሩክ አብራችሁ ሁኑ አትሁኑ፣ እንደዚህ አርጉ፣ እንደዚህ አርጉ፣ በቃ ሀሳብ ለመስጠት ራሱ በጣም የሚያስጠላ ሁኔታ ውስጥ ነው ያላችሁት። ምክንያቱም እናንተ እርስ በርስ ያልተከባበራችሁ፣ ለእኛ ክብር ልትሰጡን አትችሉም። እናንተ የምትሰሩት ቪዲዮ እኛን የሚናን በቃ የሚያስንቅ የህፃን ጨዋታ የቃቃ ጨዋታ አላ አደለም የሆነ ህፃን ህፃን ነው የሚያጫወታቸው ሁለቱም። ይሄ ነገር ደግሞ ለማን የሚጠቅም ነገር ስላልሆነ እኛ የሚጠቅም ነገር ታስተምሩናላችሁ፣ በህይወታችሁ ዙሪያ ያለውን ነገር እያሳያችሁን፣ ጥሩ ህይወት ትኖራላችሁ፣ ከእናንተ ብዙ ነገር እንማራለን ብለን ነበር እየጠበቅን የነበረው። ግን ደግሞ እናንተ በቃ ወርዳችሁ ክብራችሁን ዝቅ አድርጋችሁ ለተመልካችም ክብር ሳትሰጡ ነው የሚያስጠላ ነገሮችን እየሰራችሁ የምትገኙት። እና ሁሉም ሰው ደክሞታል፣ አሁን ሰልችቶታል ና የሚሆን የለም በቃ ብሩክ ትችላለህ፣ ልታመጣ ትችላለ። ሀይሜም ብኛለች ማለት የአለም ሴቶች ሁሉም ብኛሉ ወይ ደግሞ ሌላ ሴቶችን አታገኝም ማለት አይደለም፣ ታገኛለህ። አግኝተ አግኝተም ይዘን መጣል ግን ይሄ ነገር እስከ የት ነው የሚወስድ? ልብ ያለው ሌላ ቦታ የምትወደ ሰው ሌላ ቦታ ግን ሌላ ይዘ የመጣው ሌላ ሰው ከሆነ ከሀይሜ አንተ በምን ትሻላለ? በርግጥ ብዙ ታግሳታል፣ እማይዋሽ ሀቅ ነው። ተግስተኝ በጣም በቃ በዛ ልክ ስትጮህብ፣ በዛ ልክ ስታዋረደ፣ ግን የእሷ እውነት ስላላት ነው እውነት ስላላት እንጂ ከመሬት ተነስታ በዚህ ልክ አትጮሁም፣ አትናደድም። በዚህ ልክም ክብርን የሚነካ ንግግር እንኳን ልትናገር አትችልም ነበር። በአጭሩ ግን እንደምትወደ ተጣልታችሁ እንኳን በቃ አንተን አይንን ለማየት በቃ በየጊዜው እየደወለች ሰበብ እየፈለገች እንደምታገኝ ነው የተረዳሁት። እና ከባድ ነገር ነው ሀይሚና ብሩክ ይዘውት ያሉት ነገር። ግን ደግሞ የምርም የማይፋቀሩ ከሆነ የምርም በቃ ህይወት አንድ የማታደርጋቸው ከሆነ ተለያይቶ ይሞክሩት። በቃ እኔ እንደዚህ አትበይ ትላላችሁ፣ ግን ምን ልበል ታዲያ እንዴ? ሁሌ በየጊዜው ከሚጨቃጨቀው ስድብና ንቀትን የሆነ ፍቅር እንደሌለ በቃ በፍቅር ስም በቃ ሰው እየነገደ እያወራ በቃ ወሬ ብቻ እንደሆነ ፍቅርን ዝቅ ከሚያደርጉት ተለያይተው የራሳየ የራሳቸው መንገድ ይኑሩ። በቃ ለምን በዚህ ልክ እኛንስ ይበጠብጡናል ይበጣብጡናል? እግዚአብሔርን በእነሱ ምክንያት ያልተጨነቀ ሰው አለ እንዴ? እነሱ መግባባት ካልቻሉ፣ እነሱ አብሮ መቀጠል ካልቻሉ፣ እኛ የእነሱን ህይወት ጎትተን በሰንሰለት አስረን አንድ ላይ አጣምረናቸው አብረን ልናኖራቸው አንችልም። ግን ብሩክ እያደረገ ያለው ነገር አሁን እኔ ስህተት ነው ትክክል አይደለም፣ መቆም አለበት ይሄ ነገር ነው ብዬ የማስበው። ለምን ሀይሜ እንደዛረገች ረገች ብለህ አንተ ደግሞ ሌላ ታሪክ ይዘህ የምትመጣ ከሆነ ይህ ህይወት አይደለም። ገና ብዙ ጉዛቶ እኔ እውነተኛ በቃ ምንም የማይዋሹ ለተመልካች ክብር ያላቸው ሰዎች በጣም ጥሩና መልካም ልብ ያላቸው ሰዎች ናቸው ብዬ ሞቶ በሞቶ የምከራከረላቸው ማምናቸው ልጆች ታይሚና ብሩክ ናቸው። ግን አሁን ሰው ላይ የምናየውን መጥፎ ነገር እናንተ ላይም እያየን እንገኛለን። ሰው ላይ ያለውን መናናቅ እናንተ ላይም እያየነው እንገኛለን። ሰው ላይ ያየውነውን በፍቅር ስም መነገድ ምናምን እያየኑ እናንተ ላይ ና ለተመልካች እንደውም ብሩክ ይሻላል። ሀይሚ እስከ ጥግ ድረስ ነው ባለፈው የተሳደበችው። በእውነት የሚሰድቧትን ሰዎች ብቻ ሳይሆን በቃ የሚወዷትንም ራሱ የሚያበረታቷትን፣ ብሩክና ሀይሚ ተለያይተው ማየት የማይፈልጉትን ሰዎች ሀሳብ የሚሰጧት ሀይሚ በዚህ መንገድ እየሄድሽ ነው ትክክል አይደንም ብለው ሀሳብ የሰጧትም ሁሉ ጥርግ አድርጋን የተሳደበች በጣም መጥፎ ቃላቶችን እያወጣች ና እውነቱን ንገሪን ካላችሁ ሀይሚ መቶ ፐርሰንት እንደምትወዱ አይቻለሁ። መቼም ተለይቷት እንደማይ በቃ መኖር እንደሌለበት ያለሱ በጣም ከባድ እንደሚሆንባት አይቻለሁ። ግን የሆነ ልታቆም አልቻለችም። ይሄን ነገር በዚሁ መጨረስ ወይም ደግሞ እዚሁ ላይ አቆማ ያለውን ነገር እውነታውን ዳኒ ያሳየኝ ፎቶ አለ፣ ዳኒ ያሳየኝ ቪዲዮ አለ እያለች ነው ያለችው። እና እሺ እውነት አለሽ ብለን ሁላችንም ደግፈንሽ ነበር። ግን ደግሞ ያ እውነት ብሩክ እስካላየ ድረስ ምንም የሚያውቀው ታሪክ የለም። ተቀናብሮ ይሁን ምን ይሁን የሚያውቀው ታሪክ የለም። ግን አይሚ ይህን ነገር መናገር አልፈለገችም። ይሄ ነገሯ ደግሞ እንግዲህ ዋጋ ሊያስከፍላት ከጫፍ ደርሷል። ነገ ታለቅሳለች። እውነቱን ስነግራችሁ አይሚ እሪ የምትለው ነገ እሷ ናት። ሴት ልጅ ናት፣ ቀድማ የምትጎዳው እሷ ናት። አያችሁ፣ እሱ በሁለት ቀን በሁለት ሳምንት ውስጥ የሆነ ሴት ይዞ መምጣት ይችላል። እሷም ወንድ ልታመጣ ትችላለች። ግን የሚወዳትን ብትይዝ የተመረጠ ነው። ሴት ልጅ ወንድ ልጅ ግን የሚወዳትን ፈልጎ ያገኛል። የምር ይሄ ግልጽ ነገር ነው እና ወንድና ሴት አንድ ላይ ቆይተው ሲለያዩ በጓደኝነት እንኳን ኢቭን እንደው ፍቅር እንኳን ባይጀምሩ ጓደኛ ማቾቹ ነው። እንኳን እሱ ሌላ ፍቅረኛ ቢይዝ ሌላ ህይወት ቢጀምር ምናምን እሷ የሆነ ይደብራታል። ለእሱ ቀላል ሊሆን ይችላልና እኔ ቅድሜ ለሴት ልጅ ነው ቅድሜ የምሰጠው። እና ሀይሚ ያው በእርግጥ ታግሷታል፣ ምንም ማረግ አይቻልም። ብሩክ እንግዲህ ምርጫ ይሄ መንገድ ይሄ ነው ካለ፣ ምንም ማረግ አይቻልም። ግን ሀይሚ እንደምትጎዳ ከአሁኑ እያየው ትገኛለሁ። እና ብሩክ ደግሞ አንተ ነገራቶችን ማስተካከል ስትችል ከሀይሚ ተሽለህ ጥሩ ነገሮችን ታመጣለህ፣ ጥሩ ነገር ይፈጠራል ብለን ስናስብ ሌላ ሴት ይዘህ መጣሃል። ግን ሀይሚን የመሰለች ሴት ታገኛለህ ብዬ አላምንም። እንደኔ ማለት ነው። እግዚአብሔርን ቆንጆ ምናምን ሴት ልታገኝ ትችላለህ። ግን መልክት ታጥቦ አይጠጠም። ዋናው ደግ ልብ ጥሩ፣ ልብ ጥሩ፣ አስተሳሰብ ጥሩ፣ አመለካከት ያላት አብራህ ያደገች ያሳደግካት ልጅ ሀይሚ የተሻለ ነበርና የሰው ሰው ነው ያመጣው በአጭሩ ብቻ። ታሪኩ ይቀጥላል። ግን ከባድ ነው። ይህን ፎቶ ሳይ እኔ ድንግጥ ነው አልኩት። በእርግጥ ብሩክ እንደሚያደርገው እርግጠኛ ነበርኩ። ትናንትና ነው እንዴ ነው እንደዛ አልሽኝ? ቆይ አሳይሻለሁ። በቃ ታይኛለሽ ነው ያላት። በጣም በቃ ኦቨር ነበር ስታናድደው የነበረውና እንግዲህ፣ የሀይሚ ፈጣሪ ሆንሽ፣ ይሄንን ቪዲዮ ስታይ ከዚህ ጋር ሆኖ ስታይ ምን ሊሰማሽ እንደሚችል ያው ሁላችን መገመት አይከብደንም። በጣም ከባድ ነውና ብሩክን አሁን ልትሳደቡት ትችላላችሁ፣ ግን ምንም ማድረግ አይችልም። ይሄን ነገር እንዲያደርግ ሀይሚነች ያስገደደችው፣ በዚህ ልክ እንዲመጣ እኔ ታይ ብያለሁ። በነገራችን ላይ ባለፈው ከዳኔ ጋር ስትሆን ታይ በቃ ከብሩክ ጋር መሆን ካልፈለግሽ በስርአት ነው መለየት ካለብሽም መናገር ካለብሽም በስርአት፣ እንጂ በዚህ ልክ መናናቅ፣ መዋረድ፣ ምናምን እኛንም ዝቅ ማድረግ ለእኛም ክብር ማሳጣት ጥሩ አይደለም። ራሳችሁን ዝቅ አታድርጉ። ሁለታችሁም በቃ ክብር ጥሩ ነው። በቃ መከባበር ትልቅ ነገር ነው ብዬ ነው ስናገር የነበረው። ሀይሚን ብሩክን እንዲበዩ እንደዛ በዩ የራሱ ጉዳይ። ገደል ግባ ምናም ብዬ አልመከርኳትም። የመከራችኋት ሰዎች እስኪ ብሩክም ይኸው ከሌላ ሰው ጋር መምጣት እንደሚችል አይታችኋል። እስኪ ምን አይነት ህይወት እንደሚኖራት እናያለን። ምን አይነት ስሜት እንደሚሰማት እናያለን። እና ሀይሚ ደግሞ ወደ ራስሽ ተመለሽ። አሁንም ቢሆን ጊዜው አረፈደም። ያለውን እውነት አውረታችሁ እኔ በዚህ በዚህ መንገድ ነው የተቀየምኩ ብለሽ ንገሪው። ያለውን ነገር መፍታት ከቻለ ይፈታል። ይህ ነው እንግዲህ አዲስ ቪዲዮ እስኪለቀቅ የምንጠብቅ ይሆናል። በማታው ቪዲዮ ደግሞ ተመልሰን እንገናኛለን። እስከዛ ላይክ፣ ሼር፣ ሰብስክራይብ ያረጋችሁ አበረታቱኛው ትንሽ ቪዲዮ ለመስራት ስላልተመቻ ያልተመቻቸው ቦታ ላይ ስለሆንኩ ነው። ወዳችኋለሁ። ሰላም ቆዩ።